ለሀይሚ ያለ ስሜት ምን አይነት ነው? ትፈልጋታለህ? አትፈልጋትም? እርፍ። ይሄንን ነበር እንግዲህ ብሩክ የፈራው። እንደምታዩት እንግዲህ ዳኒ ላንቺ ጥሩ ስሜት አለኝ፣ ሰሞኑንም እንግዲህ አዲስ ነገር አዲስ ህይወት ይኖራል እያለ ይገኛል። ሀይሚም ጥያቄ ምልክት ሆኖባት እባክህ ተናገር ስላለን ነገር እውነታውን ማመን አልቻሉም። ብሩክም ሶሲም ሊረዱኝ አልቻሉም ወይም ደግሞ ሊያምኑኝ አልቻሉም ሌላ ነገር እያሰቡ ነው ስትለው በቃ አዲስ ነገር ይኖራል፣ በስልክ ነው ማውራሽ በማለት እንግዲህ የንቀቱን ጥጋ አሳይቷል። ተጠርቶ መጦ ብሩክ ያለውን ነገር ሰላም ለማውረድ ሰላም ለማድረግ እየሞከረ ነው። ግን ደግሞ ዳኔን እንደምታዩት ጥጋቡ ጥርጥርጥር አድርጎት በቃ መተንፈሻ መሄጃ መራመጃ አሳጥቶታል ማለት ነው። ሶሲም እንግዲህ ልክ ልኩን ነግረዋለች። ሀይሚና ብሩክም እንግዲህ ብሩክ የመጨረሻ ውሳኔውን ወስኗል። የኔና ያንች ጉዳይ ያበቃ ያለቀለት ነገር ነው ምንም ማድረግ አልችልም፣ ከዚህ በላይ ላስጨንቀሽ በቃ ልጫንሽ አልፈልግም ነው እያለ የሚገኘው ሀይሚም እንግዲህ የሁለታቸው ህይወትም እንደቆረጠ ወይም ደግሞ ምንም አይነት ነገር እንደማያገናኛቸው በቃ ልክ ኖርማል ሰው ማለት መንገድ ላይ ሲተላለፉ፣ ሲገናኙ፣ ሲተያዩ ሀይ ሀይ ብቻ እንዲባባሉ ነው እንግዲህ ውሳኔውን ያስተላለፉት ወይም ደግሞ ውሳኔውን የተናገሩት ሀይሚም ብሩክም ማለት ነው። ብሩክ እንግዲህ የእሷን ደስታ ለመደሰት ወይም ደግሞ በደስታዋ ቀን ለመገኘት የሆነው ነገር ሁሉ ይሁን ብሎ አምኖ ተቀብሎ የእሷን መጎዳት አይፈልግም። የእሷን ከፍታ፣ የእሷን ደስታ የሚፈልግ ሰው ነው። እንኳን ለሀይሚ አብረው ለነበረች ለሚወዳት ለሚያፈቅራት፣ ለወደፊት አብራኝ ትሆናለች ብሎ ለሚያስባት ሴት ይቅረና ሌላም ሰው ታዩታላችሁ። ክብሩን በጣም በጣም በጣም ለሰው ልጅ ያለው ክብር ይበልጥ በቃ ቲክታክ ላይ ገብቶ በሚናገራቸው ንግግሮች፣ በተለይ ለማዳም ቅመሞች ባለው ቦታ ነው ብዙ ሰዎች እንዲወዱት እንዲያከብሩት፣ ቡቡዬ ቡቡዬ እንዲባል ያደረገው ነገር ና ለሀይሚ ምንም አይነት ክፋትም መጥፎ ነገርም አያስብባትም አስቦባትም ማያቅም ሊያስብባትም አይችልም ግን ደግሞ ሀይሚም ይሄ ነገር አብቅቷል ስላለች ብሩ ከዚህ በላይ መጫን አልፈልግም ነው እያለ የምገኘው። ሀይሚ ስልክ በጭራሽ ልታገኘው አትፈልግም። በቃ እንደምታዩት ትናንትና እሱ ደውሎ ደውሎላት አላነሳም ብላ ነው። በመጨረሻ አንዴ ብቻ ደውላለት ላገኝ እፈልጋለሁ ስትለው የመጣና ሀይሚ እያለች ያለችው በአጭሩ በቃ ተነጋግረን ሁሉን ነገር ፈትተን ጨርሰን በቃ ነገ የምንገናኝ ሰዎች፣ መንገድ ላይ ስንገናኝ በክፉ ዓይን መታየት የለብንም በሰላም ነው መለየት ያለብን ብላ እንግዲህ ምርጫዋን መርጣለች ውሳኔ ላይ ደርሳለች ማለት ነው። ብሩክ ደግሞ እኔ ደስታ መጫን አልፈልግም አንችን ግን ከአንቺ ጋር ደግሞ ያለው ነገር ሲያበቃ ወይም ደግሞ ከአንቺ ጋር ያለው ጉዞ ሲያልቅ ደግሞ አንቺ ክፉ ቦታ ላይ ወይ ደግሞ መጥፎ ያልሆነ ቦታ ላይ እንድትወድቂ ሰው እንዲጎዳች አልፈልግም ያንቺን ደስታ ነው የምፈልገው በልደትሽ ቀን እንኳን አብሬሽ መገኘት ነበር የምፈልገው ደስታሽን መካፈል ነበር ምፈልገው ነው እያለ የሚገኘው ሀይሚ ግን ይህ ነገር ያው አላሳመናትም ያየሁት ነገር አለኝ እያለች ነው የምትገኘው ለሰው ሲም ነግራታለች ዛሬ ምን እንዳየች አላቅም የሚያውቀው ፈጣሪ እና እሷ ብቻ ናት ግን ዳኒን እንደምታዩት እልህኛ ነው ብሩክ ስለመታው ስለተዋረደ በቃ ልክ ንቅስ ያደርገው በአንድ አንድ አንድ እንደዚህ በእጁ ራሱ ሊሞል አልቻልም፣ ራሱ ማለት ነው እና ከማጠሩ መጎጠሩ እና ያ ነገር ብዙ ሰዎቹ እንግዲህ ሲስቁበት ሙድ ሲይዙበት ስለነበረ ይሄን ነገር ለመበቀል ነው እያደረገ የሚገኘው እንጂ ምንም ሀይሚ መቶ ፐርሰንት እተማመንባታለሁ በነገራችን ላይ ማለት ነው። የእውነት ምንም ከብሩክ የበለጠ ወንድ አግኝታ ወይ ደግሞ ከብሩክ ዳኒን አስቀድም አስበለጣ፣ ልትሄድም ምንም ተአምር አትችልም፣ ከእሱ ጋር ልትሆን አትችልም በጭራሽ። ባለፈውም እንደዛ ስትለማመጠው የነበረችው በእርግጥ ጥሩ ሰው ነው፣ ጥሩ አስተሳሰብ አለው፣ ምናምን በትንሽ ጊዜ ባውቀውም ጥሩ ልጅ ነው፣ ምናምን እያለች ነበረ። ያው እንደ ሰው ነው የዋህናት እንደምታውቋት ሀይሜ ማለት ነውና እንጂ ከዛ ውጭ የተለማመጠችውም ብሩክ እንዳይታሰርባት ስለፈራች ነው። እኔም ነገራችሁ ነበር። በምንም ተአምር ሀይሜ ራሽን አደጋ ላይ አትጣይ ብሩክ የሚያውቀው ነገር የሚያውቀው እውነት ስላለ ነው። የሚከራከርበት ምክንያት ስላለው ነው። መታሰር እንደማይችል መቶ ፐርሰንት እነግርሻለሁ። ዳኒ የምርም ተፈንክቶ፣ የምርም ደምሶ፣ የምርም ጥርሱ ወልቆ አይደለም እንደዛ የተቀመጠው ሶፍት አፎድ ውስጥ ጠቅልሎ ጠቅጥቆ አስገብቶ ፕላስተር ፊቱ ላይ ለጥፎ ነው የመጣው። ምንም እንትን የለውም እያልኩ ነበር እና ስናገር የነበረው ለማንኛውም ግን ያው እውነት ሆኖ ነበር እና ሀይሜ ችግር ውስጥ እንዳትገቢ እያልኳት ነበረ። ምክንያቱም አንድ ሰው የሆነ ነገር ከፈለገ እሷን ለማጥመድ ነው የሚሞክረው የሚፈልገውና ዳኒም ያንን ነገር ለማደግ ሞክሮ ነበር፣ በጊዜ ተነቅቶበታል። ብሩክ እየነገራት ነበረ ለሀይሚ እሱ የሆነ ነገር አንቺ ምንም ነገር ላታስቢ፣ ትሽያለሽ፣ አምንሻለው፣ እቀበልሻለሁ፣ ግን ዳኒ የሚያስበው ነገር ሌላ ነው። ስለዚህ ከዚህ ልጅ መራቅ አለብሽ እያላት ነበረ። ብቻ ግን አሁን ላይ ሶሲ ለሶሲ ያው ብሩክ ትንሽ ይከራከራል፣ ለዳኒ ደግሞ ሀይሚ ትከራከራለች። እኔ ያልገባኝ ነገር ሁለታችሁ ህይወት ውስጥ እነሱ ምን ይሰራሉ? ምን ሊጠቅሟችሁ ነው? በዚህ ልክ በእነሱ የእነሱን ስም እያነሳችሁ ከእነሱ ጋር ይህን ያህል ክርክር የምትገጥሙት፣ ይህን ያህል የምትጨቃጨቁት፣ ይህን ያህል በቃ ያልሆነ ወሬ የምታወሩት ጊዜ ያጣ የሆነ ጊዜ ራሱ በጣም ተርፏችኋል። የእውነት ለመናገር ሀይሚና ብሩክ ማለት ነው እና በጣም አበዛችሁት። ሀይሚና ብሩክ ማለት ነው። እኔ እውነታውን ልናገር፣ በቃ እኔ ነጭ ነጩ ነው የምናገረው። በጣም አበዛችሁት። የንቀት ጥግ ማለት እንደዚህ። ህይወት ኖርማል ነው። እንደውም እናንተ ህይወት ላይ ቀልዶ የሚኖር ሰው የለም። አንዳንድ ሰዎች ህይወትን በጣም ፈርተው ነገ ይህ ቢያጋጥመኝ ነገ እንደዚህ ቢሆንስ ለጭንቀት ውስጥ ነው የሚኖሩት። እናንተ በግድ ሰይጣንን እየጠራችሁ ወደ ራሳችሁ ወደ ቤታችሁ ታመጡና ያልሆነ ብጥብጥ ውስጥ ተጋባላችሁ። አሁንች የምን ነገር ሆና ነው እስከ መለየት የሚያደርሳችሁ? የእውነት በጣም ቀብጣችሁ። የእውነት ቅብጠት ነው በቃ ያላያችሁትን ለማየት ነው። በዚህ ልክ አንድ በቃኝ በቃኝ የምትሉት ምንም የሚበቃ ነገር የለም ሀይሚና ብሩክ ማለት ነው። ወደ ራሳችሁ ተመለሱ። እግዚአብሔርን ነገ አዲስ ሰው ቢመጣ አዲስ ማንነት፣ አዲስ ባህሪ ይዞ ነው የሚመጣው። በምንም ተአምር ደግሞ የምትለያዩ ሰዎች ናችሁ ብዬ አላምንም። መለያየታችሁ ማመን አልፈልግም። እኔ እስከ መጨረሻው እንደው ሀይሚ እንኳን ሌላ ወንድ ይዛ ብትመጣ እንኳን ከሱ ጋር እንኳን እየኖረች እንኳን ትዳር አግብታ ወልዳ እንኳን ባያት የብሩክና የሀይሚን መለየት አበቃ አላምንም ማመንም አልፈልግም። ለዛውም በዚህ በታልካሻ ምክንያት ብሩክ መጥፎ ባህሪ ሳይኖርበት ሀይሚ መጥፎ ባህሪ ከሰው ጋር የማያኖራት ከብሩክ ጋር የማያኖራት ባህሪ ሳይኖርባት እሱም እንደዛው ሳይኖርበት ገና በሶስተኛ በአራተኛ ወገን እንደዚህ ተፈለ ወጣ ወረደ። እንዴ! እኛንም ለእኛም አስቡ እንጂ በጣም ህይወት የእውነት ነው ምላችሁ። ምንም አዲስ ነገር ብታዩ ያላያችሁትን ለማየት ነው ይመስለኛል። በቃ በዚህ ምክንያት በዚህ መንገድ ነው ልረዳው የምችለው እንጂ ማለት ነው። አሁን ሀይሚ ኦልሬዲ አውቃለች ዳኒ እውነታውን ተናግሯል። ለአንቺ ስሜት አለኝ ነው እያለ የሚገኘው ያ ማለት ሁለቴ ከደገመው አብራራ እንኳን ሲባል ካላብራራ የሆነ ስሜት ተሰምቶታል ማለት ነው። ግን ይሄ ልጅ የእውነት አፍቅሯት ወይ ወዷት ወይ ፈልጓት እንዳይመስላችሁ ብሩክ ያለውን እልህ ለማናደድ ነው፣ ብሩክን ለማበሳጨት፣ ብሩክን የሆነ ያልሆነ ነገር ተናግሮ ሀይሚን የጠቀማት መስሎታል። ግን ሀይሚንም እየጎዳት ነው። አያችሁት? እና ብሩክ ደግሞ ይኸውልሽ የነገርኩሽ ነገር ሁሉ እውነት ሆነ። አየሽ አይደል ሴላ ሀይሚ በጣም በቃ ተናዳ ነው ሄደችውና፣ ይሄ መሆን የለበትም። ሶሲም በጣም ተበሳጭታ ነበር። እኔ ስለ እነ ሶሲ ስለ ዳኒ አያገባኝም። በእርግጥ እንደሰው አንድ ላይ ቢሆኑ እኔ ማንም ሰው ሲጣላምና አልወድም፣ ይጨንቀኛል ምናምን ነገር። ግን ዳኒና ሶሲ በሰው ህይወት እየገቡ ነው። ቢያንስ እንኳን እነሱ ብዙ አመት የቆዩ ናቸው አይደል? አራት አመት ምናምን ቀልድ ነው። እንዴት ታዲያ በዚች ነገር እንዲ ከሆኑ ነገር ሌላ ከባድ ፈተና ቢያጋጥማቸው አውሬ የመቀጠል ነገር ስለሌላቸው እንደፈለጉ መሆን ይችላሉ። ስለነሱ ያገባኝ ጉዳይ የለም፣ ግን ስለ ሀይሚና ስለ ብሩክ ይመለከተናል። ሁላችንም በአንድ ላይ ሆ ብለን ወጠን በቃ አትጨማለቁን ብላቸው፣ በቃ በጣም ህፃን አትሁኑ አቁሙ፣ ይሄን ነገር እንበላቸው እንዴ። ተለያይተናል የሚባል ቃል አንፈልግም ብለን ሁላችንም አድማ እንያዝባቸው። የእውነቴን ነው የምላቸው፣ በስርዓት ይኑሩ። ያለፈው ነገር አልፏል። የእውነት ምንም ቂም የሚያያይዝም ነገር የለም ሀይሚም፣ ቂም እንዳልያዘችበት እየተናገረች ነው። ብሩክም እንደዛው ይተናግሯል እና በዚህ ልክ ያን ሁሉ የገነቡትን ያን ሁሉ መንገድ የመጡትን ነገር ያን ሁሉ የለፋንበትን ልፋት በቃ በከንቱ መንገድ ላይ በትነውት መቅረት አያስፈልግም። በቃ የእውነቴን ነው። እነዚህ ልጆች አንድ መሆን መቻል አለባቸው። ሶሲን እና ዳኒን ከህይወታቸው ማስወጣት አለባቸው፣ በአጭሩ ማለት ነው። አንተ ከሆነ ሰይጣኑ አለ፣ ሰይጣን ንዳንዳንድ ይችላል። አንተ ከሆነ ሰይጣኑ አለ። እውነቱን ነው፣ የእውነት መናገር ማለት ነው። በእርግጥ ሰውን መሳደብ አልፈልግም። ትናንትና ሶሲ በጣም አናዳኝ ያልሆነ ነገር ተናግሪያት ነበር። ለምን በሚዋደዱ ልጆች ማለት የሚመጣ ሰው፣ በተለይ በሀይሚና በብሮክ የሚመጣ ሰው በጣም ነው የሚያበሳጨኝ። እግዚአብሔርን ነው የምላችሁ ሲሆን እናንተ አንዱ ናችሁ። ሀይሚና ብሮክን ያልገባቸው ነገር ይኖራል፣ በቃ ተምረውበት እንዲያልፉ ከእናንተ ትምህርት ወስደው ምናምን ነበረ ግን እናንተ ነገሩን እያባባሳችሁ እንዲለያዩ እንጂ እንዲጠቃቀሙ አይደለም። ብሩክ ደግሞ ከሶሲ መራቅ አለበት። በቃ ሀይሚ ያልተመቻት ነገር ካለ በቃ ተውላት። በእርግጥ እሷ ይሄ ነው ብላ ስላልተናገረች እንጂ አንተ ሀይሚ ጠይቃ መቼስ ያንን ነገር አላደርግም ብለ ጉልበተኛ ሆነ እምቢ የምትል ሰው አይነት አይደለም። እናቃለን ሀይሚም ታማኝ ሰው እንደሆነች፣ በጣም ጨዋ ራሽንም ሰውን ማክበረሽ የምትኖር ሴት እንደሆነች አውቃለሁና ግን ሀይሚዬ ያው ቅር ያለች ነገር እንዳለ ግልጽ ነው። ግን ያን ነገር ደግሞ ካልተናገርሽ አውጥተሽ ካላወራሽ ማንም ሊረዳሽ አይችልም። በዚህ ሰዓት አይምዬ ቢያንስ ለብሩክ ነገር ያለውን ነገር እና ጥለሽ ለመሄድ ምናምን ነገር እየወሰንሽ ነው ያለሽ። ያ ነገር ደግሞ መሆን የለበት። መለየት የሚባለውን ነገር አንሰማም፣ አንፈልግም፣ መስማትም አንፈልግም። እንግዲህ ግን እኔ እኔ አሁን በስተ መጨረሻ ምን አይነት ነገር ዛሬ በአየሽው ቪዲዮ ምን አይነት ማስረጃ ምን አይነት የተጨበጠ ነገር አየሽ ወይ ደግሞ ምን አይነት ነገሮች ተሰማሽ ለሚለው ነገር ዳኒ ሂዶ ሂዶ የትም እንደማይደርስ ስለሚያውቀው ከሀይሚ ጋር እንደማይሆን ስለሚያውቀው ሀይሚም እንደማትቀበለው ስለሚያውቀው ምናምን ነገር የትም አይደርስም። የትም እንደማይደርሰው ስለሚያውቅ ከሀይሚ ጋር ምንም አይነት ግንኙነት የለውም። ሀይሚንም በምንም ነገር ሊያስባትም አይችልም። ብሩክን ለማናደድ ለማበሳጨት ነው ይህን ነገር ሆን ብሎ እያደረገው ያለው ነገር ብዬ ነው የማስበው፣ የማምነው ማለት ነው። አዲስ ህይወት ይኖራል አዲስ ነገር ይኖራል የሚለውን ነገር ደግሞ ይመስለኛል ይመስለኛል በሀይሚ ልደት ላይ የእውነት ለመናገር አንድ ላይ ሆኖ ያከብራሉ ተታርቀው ብዬ ትልቅ እምነትና ተስፋ አለኝ። በዚህ ልክ እየተከራከረ ያለው በዚህ ልክ ዳኒ እያበሳጫቸው የሚገኘው ያልሆነ ነገር ተናግሮ ሳይቋጭ ወይ ደግሞ ሳያወራ ሳይጨርስ የሚሄደው ያንን ነገር አስቦ ይመስለኛል። ልቡ ቀና ከሆነ ይህንን ነገር ያደርገዋል ብዬ አስባለሁ አምናለሁ እና ሀይሚም የእውነት አምርራ ከብሩክ የመለየት ፍላጎቱ ኑሯት ምናምን ነገር ሳይሆን የዛሬ የምታስታውሳላችሁ እንዴት ልደቷን እንዳከበረላት እግዚአብሔርን የሚገርም ጥፍጥ ደስ የምትል ልደት ነበረች፣ እና ያ ጊዜ ያ ቀን አይረሳም። በቃ እንደ ዛሬ እንደ ትናንት ነው የማስታውሰው። እና ያችን ፕሮግራም በዚህ አመትም እንግዲህ ጥሩ ሁኔታ ላይ ሆኖ የሚያከብሩ ይመስለኛል። እና ሀይሚዬ ያችን ቀን እንግዲህ እኔ እንጃ አላቅም፣ በዛች ቀን በልደቷ ቀን በአስራ ስድስት ነው ተብሏል ተታርቀው አንዱ ነው እንደሚመጡ ነው እኔ የማምነው፣ እንጂ ሀይሚ ከብሩክ የተለየ ሌላ ህይወት ጀምራ ወይ ደሞ ሌላ ህይወት ኑሯት ሌላ መንገድ፣ ሌላ ተስፋ በዚህ ፍጥነት ልታስብ አትችልም። የእውነት ለመናገር የእውነት ከነበረ ያ ሁሉ ጉዟቸው፣ ያ ሁሉ ፍቅራቸው፣ ያ ሁሉ መተሳሰባቸው፣ ያ ሁሉ አንድነታቸው የእውነት ከሆነ መቼም ማንም ሊለያቸው አይችልም። በዚች በማትራባ በትንሽዬ ነገር ሊጣሉ፣ ሊለያዩ እስከ መለየት በቃ አንተም ይሄድ እኔም ሊሄድ የሚባል ነገር አለ ብዬ አላስብም። እና ለወደፊትም እንግዲህ ብዙ ጉዞዎችን ይጓዛሉ ብዙ ርቀትን ይሄዳሉ ብዬ ነው የማስበው። ሀይሚና ብሩክ ጉዞቸው እዚህ ላይ ያበቃል ብዬ አላስብም። ምክንያቱም ሀይሚን ፍላጎት አላት፣ ብሩክን ፍላጎት አለው። የሆነ ከባድ ጸብ ቢኖር ብሩክ ምንም በቃ መይሻሻል ባህሪ ቢኖረው እግዚአብሔርን እኔም ሀይሚን ግቢ ወይም አብራችሁ ቀጥሉ ምናምን ብዬ ልመክራት በጭራሽ አልችልም በቃ ተ ይሄ የሆንሽ ሰው አይደለም ብዬ ነው በአራት ነጥብ የምዘጋው። ሀይሚም እንደዚህ የማይፈታ የተለየ ባህሪ ቢኖርባት ከብሩክ ጋር አብሮ ማያኖራት ወይም ደግሞ ከብሩክ የተለየ በቃ የሆነ ጥፋት የምታጠፋ ቢሆን ኑሮ ይህንን ነገር በቃ አብረቀጥላ አይደለም፣ ምንም አይነት ቃል አልገባም። ወይም ደግሞ በዚህ ልክ ተጨኘ እንደዚህ አይደለም። ግን አሁን አብሮ እንዲሆኑ የምንፈልገው አመጣጣቸውን እናውቃለን፣ እድገታቸውን እናውቃለን። ከዜሮ ነው የጀመሩት። ትናንትና ምናምን አይደለም የተገናኙት በጣም በፊት ነው። ብዙ ጊዜያቶችን አሳልፈዋል። በብዙ ነገር ተግባብቶ የኖሩ ልጆች ናቸውና እንዲህ በትንሽ ነገር መለየት የለባቸውም ብዬ ስለማምን ነው። ለማንኛውም ግን ሀይሚና ብሩክ እንግዲህ በልደቷ ቀን ብዙ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። ዳኒ ምንም የሚያመጣው ነገር የለም ቢወጣጠር ቢበጣጠስ እነፋሲልም መጠው ሪሪየየየ ምናምን ብለው ሄደዋል። ብዙዎቹ እነ ናታንም መጠው ሄደዋል። ሌሎችም መጠው ሄደዋል። አንዱ ራሱ ታስታውሳላችኋ፣ የእኔ ብቻ ካልሆንሽ ብሎ በግድ እሷን የእሷ እሷ ጋር ለመሆን የሞከረው ልጅ እሱም መጦ ሄዷል። ምንም የሚያመጣ ነገር የለም። አሸናፊው ብሩክ ነው። ሀይሚና ብሩክ ወደፊት ሌላ ምንም ነገር የለም። ሁላችንም አሁን ሀይሚ ጥፋተኛ ናት፣ ብሩክ ጥፋተኛ ነው ምናምን ሳንል ሀይሚና ብሩክ አንድ የሚሆንበትን መንገድ ፈጥረን አድማ ይዘን በቃ አብራችሁ ካልመጣችሁልን ብለን እሪ ማለት ነው ያለብን፣ መቀወጥ ነው ያለብንና ሀይሚና ብሩክን ሰላም ያደርጋቸው ደግሞ መቼም እንደማይለዩ ነው ውስጤ እየነገረኝ የሚገኘው። ፈጣሪ አንድ ያደርጋቸው። ላለው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ቸርቸሩን ያሰማን ነው የሚባለው አይደል? የኔ ሀሳብ እንግዲህ ነው። እናንተም እንግዲህ ሀሳብ ዋስቴታችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ፣ አከብራችኋለሁ።